ኢትዮጵያ ውስጥ የተለያዩ የንግድ አይነቶች አሉ። እያንዳንዱ ንግድ የራሱ ጥቅሞችና ጉዳቶች አሉት። ነገር ግን ትርፋማነቱ እንደ ገበያ ፍላጎት፣ ካፒታል፣ የአስተዳደር ችሎታ እና ሌሎች ነገሮች ይለያያል። ከታች ያሉት በጣም ትርፋማ ከሆኑ ንግዶች መካከል ጥቂቶቹ ናቸው። አንድ የግብርና ና የእንስሳት ምርት፣ የዓሳ እርባታ ሀይክ ማጥመድ፣ የዶሮ እርባታ፣ የአትክልትና የፍራፍሬ ምርት፣ የአትክልትና የፍራፍሬ ምርት፣ የአረም እርባታ፣ ለምሳሌ መካከለኛ አረም፣ እስከ ሁለት ንግድ የተሰሩ ሸቀጦችን መሸጥ፣ ዳቦ፣ ቁርስ፣ ስኳር፣ ወዘተ፣ የኤሌክትሮኒክስ እቃዎች ሽያጭ፣ የቤት እቃዎች ሽያጭ። የፋሽን እና አልባሳት ንግድ። ሶስት ማምረት፣ የፕላስቲክ ምርት፣ ሰንደል እና ሌሎች ጫማዎች ማምረት፣ ስኳር ፋብሪካ፣ የቡና ምርትና መጓጓዣ። አራት የአገልግሎት ስራዎች፣ ምግብ ቤቶች እና ካፌዎች፣ የመጓጓዣ አገልግሎቶች፣ ታክሲ፣ ምድጃ መኪናዎች የማስታወቂያ አገልግሎቶች፣ የኤሌክትሪክ እና የቧንቧ ስራ፣ ዲጂታል ግብይት፣ የመስመር ላይ ሽያጭ። አምስት ቴክኖሎጂ ቢዝነስ፣ የሶፍትዌር ልማት፣ የሞባይል መተግበሪያ ልማት፣ የኢኮሜርስ ድር ጣቢያ፣ የመስመር ላይ መደብር። ስድስት ሌሎች ትርፋማ ንግዶች፣ ሪል ስቴት ኪራይ፣ ግንባታ የማዕድን ፍለጋና ምርት። ማስታወሻ፦ ማንኛውንም ንግድ ከመጀመሩ በፊት ጥሩ የገበያ ጥናት፣ የፋይናንስ እቅድ እና ሕጋዊ ምዝገባ ማድረግ አለቦት። በተጨማሪም ትርፋማ የንግድ ድርጅቶች በአካባቢው ያለውን ፍላጎት እና በአገር አቀፍ ደረጃ ማረጋገጥ አለባቸው። በማንኛውም ንግድ ውስጥ ትክክለኛ እቅድ ማውጣት ቁርጠኝነት እና ጥራት ያለው አገልግሎት ለስኬታማ ንግድ አስፈላጊ ናቸው።